ባለ ሰው አብሮን ስራውን ልንሰራ በጀመር ነው፣ ሰው በጣም ባመንኩት ሰው ይህን ያን ያደርጋል ብዬ በማላስበው ሁሌም ከጎኔ የሆነ እንደሆነ አብሮኝ እንደሆነ፣ ከዛም ደግሞ በቃ ከኔ መከፋት በላይ አብሮ እየተከፋ ያለ ሰው ልካ በማስመሰል ነበር እንደዛ ሲያደርግ የነበረው ያንን ስራ እየሰራውበት ነው ብዬ በጣም ብዙ ነገሮችን ለፍቼ ከኔም አልፎ ከሌሎች ተቀብዬ ስራውን የጀመርኩበትን ነበር ይዞ ላሽ ያለበቀን ታቃለስ ያ። ውድ ቤተሰቦቼ እንግዲህ ዛሬ አህሙና ፈኪ በአዲስ ከች ብለዋል ማለት ነው። እንደሰማችሁት እንዳያችሁት ነው ደስ በሚል ቦታ ጥሩ ቆይታ አሳልፈዋለ። ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አብራችሁን እስከመጨረሻው ቆዩ። አሰላም አሌይኩም ረህማቱላ ወበረከቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሀምዱሊላህ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ እያልኩኝ እንደተለመደው ቪዲዮን ወደ እናንተ ይዤ መጥቻለሁ ማለት ነው። ውድ ቤተሰቦቼ እንግዲህ አህሙና ፈኪ ማሻላ ሰሞኑን ብቅ ብቅ እያሉ ነው ማለት ነው። ደስ በሚል ቪዲዮ እየመጡ ነው እና ዛሬ ደግሞ እንግዲህ ደስ በሚል ቦታ እየተዝናኑ እየተጫወቱ ነው ያሉት ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁኝ። ዛሬ እንግዲህ ጥያቄ በጥያቄ ነው እየተጠያየቁ የቆዩት እና ደስ የሚል ጭውውት ነበራቸው። በፈኪ ቤት ነው እንግዲህ ያመጡት። አህሙ እንግዲህ ና ተብዬ እፈልግለው እፈልግለው ተብዬ ነው የመጣሁት እኔ ነው ብዬ አልኳት እያለ ነው እንግዲህ አህሙ ማለት ነው። እና ዛሬ ጥያቄ ሲጠያየቁ ነበረ። ፈኪ እንግዲህ ጥያቄ አቅርባለታለች። ምን አይነት ሴት ብታገባ ነው ምርጫ ላንተ? ሶስት አይነት ሴት አግባ ብትባል ምን ትመርጣለህ ብላ እንግዲህ አስመርጣዋለች። ላንተ ሶስት አይነት ሴት አግባ ብትባል ከሶስት አይነት አንድ አግባ ብትባል ማንን ትመርጣለህ? ሶስት አይነት ሴት ቀርቦለት ማንን ትመርጣለህ ብላለች፣ ማለት ነው እንግዲህ። የመጀመሪያው መልኳ መጥፎ ሆኖ ባህሪዋ ጥሩ የሆነች ሁለተኛው ደግሞ መልኳ የሚያምር ሆኖ ነው ባህሪዋ ጥሩ ያልሆነ። ሶስተኛው ደግሞ መልኳም ቆንጆ ጸባያም ቆንጆ ሆነ አይን የለላት ብለዋለች። እንግዲህ የመጀመሪያዋ መርጠዋል ማለት ነው፣ መልኳ የማያምር ሆኖ ጥሩ ጸባይ ያላት ብለዋለ። እንግዲህ የእሱ ምርጫ ነው ማለት ነው። እንዳለው መልክ ታጥቦ አይጠጣም፣ መልክ አይበላም አይጠጣም። ዋናው ባህሪ ነው፣ ዋናው ጸባይ ነው ለሰው ልጅ ማለት ነው። ጸባይ ካለ ሁሉንም ነገር ያሸንፋል ማለት ነው። በቃ መልኳ የማያምር ሆኖ ሌላው ነገሯ የሚያምር ከሆነ ሀላስ፣ በዛ ሁሉንም ነገር ማጣጣት ይቻላል ማለት ነው። መልክ አይጠጣም እንደ ቢባለው ማለት ነው። እና ሙ መርጧል እንግዲህ፣ እሱም ጥያቄ አቅርቦላት አለና ስንት አመትሽ ነው ብሏት ነበረ። እና እዚ ላይ በዚ አጋጣሚ ዛሬ ልክ አንድ አመቴ ነው አዲስ አበባ ከመጣሁ አለች። አዲስ አበባ ከመጣሁ አንድ አመቴ ነው ልክ አለች። እና የሚገርም ነው። አንድ አመት ሆናት ማለት ነው ፈኪ አዲስ አበባ ከመጣች እና ሀያ ዓመቴን አስራ ዘጠኝ ጨርሼ ሀያ ዓመቴን ያስኩኝ አለች። ማለት ነው እንግዲህ ምንድን ነው የሚባለው? ረጅም እድሜ ከጤና ጋር ነው የሚባለው እንደዛ እና አህሙም እንግዲህ ጥሩ ነገር ተመኝቶላታለ። ሀያ ዓመቷ ሆነ ማለት ነው። ግን አንቺ ሀያ ዓመት አትመስሊም፣ ከላይ ቺ ቺ ሀያ ዓመት ትመስላለች፣ ውስጥሽ ግን ያለው የአርባ ዓመት አሮጊት ነው እያለ ነው ምክንያቱም አስተሳሰቧ ምናምን አነጋገሯ ከምትናገረው ምናምን ሁኔታ ነው። አርባ አመት ነው ያለው ውስጥሽ እያለ ያለው እና ሁለት ነሽ አንድ ሀያ አመት አርባ አመት ነሽ እያለ ነው ያለው። እንግዲህ እነ ውድ ቤተሰቦቼ ቆይታቸው እንግዲህ ደስ የሚል ጭውት ተጫውተዋለ እና ደግሞ አካውንት ላይ ስንት ብር አለህ ብላ ጠይቀው ነበረ ለምን ፈለግሽው? ምናምን ብሏት የምርሽን ነው እየጠየሽ እያለ ነበር። አዎ ስንትለ አካውንት ትለስጥለ አካውንቴ ላይ እንግዲህ ያለው አህሙ ጀማል የሚላለ አህመድ ጀማል የሚላለ ከዛ ብሎ የአካውንት ቁጥሩን ገልጾላት አለ እና ስንት ቢኖር ደስ ይልሽ አለ ሲላት ነበረ። አስር ሺ ብር በላይ ካለ እናጠፋለን አሁኑ እያለችው ነበረ። ለዛሬ ብቻ ምናም ስትለው እንዴ ሴቶች እኮ ድሮም ለአንዴ ነው የምትፈልጉት ምናምን የልብችውን ወይም የፈለጋችሁትን እስከምታገኙ ነው እያለ ነበር እና እሷም ደግሞ አልገባኝም ቅ ነው ምናምን እያለች ነበረ። ያው እንግዲህ በቃ ከደበረህ ተው ብለዋለች፣ ግን ቲክቶክ ላይ ተጠይቀህ አይቼ ነው በኮሜንት ምላለች። እንግዲህ አሁን ማለት ነው አካውንት ላይ ስንትር እንዳለ ተጠይቃል ማለት ነው። ሲቀጥል ደግሞ ፈኪ የጠየቀችው ጥያቄ አዲስ አበባ ላይ ሆነህ አገኘሁት ብለህ የቀለለህ ወይም ደግሞ አጣሁት ብለህ የከበደህ ነገር ነው፣ እንደዛ ብላ ጠይቀው ነበር እና አሁን የሚገርም ነው ማለት ነው የምር ሐቂቃ ይህን ያክል እንደዚህ በዛ በተጣሉት ከፈኪ ጋር ሲገናኙም ሲጣሉም የነበረው አሁን በገለጸው አኳያ አልሆነም ነበር ማለት የከበደው አልመሰለውም፣ ግን ችሎ ካሜራ ላይ ላለማስመሰል ሞክረዋል ማለት ቻልቁኝ፣ አሁን ካነጋገሩ ስረዳ ማለት ነው ቁጥር አንድ ላይ አዲስ አበባ መጥቼ አጥቸው የከበደ ነገር ስልኬን የተቀማሁ ጊዜ ብሏል። አዲስ አበባ መጥቼ በመጣሁ በሳምንቴ ነው ምናምን ስልኬን የተቀማሁ ቀን በጣም ከብዶ የነበረ በጣም አለ። ሁለተኛ ደግሞ አንቺን ያገኘሁ አግኝቼ የተደሰትኩበት አንቺን ያገኘሁበት ቀን ተደስቼ ያን ቀን አረሰው ማለ ያን ቀን መቼም አረሰው በጣም ነው የምወደው ያን ቀን አለ እና ደግሞ በተቃራኒው የከበደ ቀን ተስልኬ መሰረቅ ጀም ቀጥሎ ከአንቺ ጋር የተለያየሁበት ቀን አለ። በጣም ከብዶ ነበር፣ የዛን ቀን በጣም ነበር የከበደኝ። ግን አሁን አልሐምዱሊላህ አብረና እናለ። ያን ያክል እንደዚህ እሷን ስታገኝ ደስ ብሎ እንትን ካልክ፣ አሁን ደግሞ ማለት ስትለያዩም እንደዚህ መከፋትን እንደዚህ የገለጽክ፣ በቃ እንግዲህ እንዳልከው መጀመሪያ ላይ ተናግረሃለ። መጀመሪያ ማን ነበረ ኢንተርቪው ሲያደርግህ አህሙ ማለት ነው ፈኪ ጣፋንት አይነት ያላ ስጦታ ናት ላለ የሰጠ ስጦታ ናት ብለሃል። እንግዲህ ነሲማዎቹ ይሄ አላህ አንድ ላይ እንድትሆኑ ካረጋችሁ ማለት ነው ከፈቀደላችሁ፣ አገላለጽህ ጥሩ ነው ብዬ ነው የማስበውና አህሙ እንግዲህ ከወደድካ ካፈቀድካ ግን ኒካ አድርጉ ኒካ አድርጋችሁ ኒካ ስራችሁ ባህል አልሆናችሁ እንደፈለጋችሁ ብትጫወቱ እንደፈለጋችሁ ብታወሩ አይከብድም ማለት ነው። እኔ እንደ እህትነት ወይም እንደ አንድ ተመልካች እንዳድናቂ የምላችሁ ኒካ ሰሩ ማለት ነው። ሀራም አላህ እንዳይቆጣባችሁ ኒካችሁን ሰሩ። ከዛም በኋላ እንደፈለጋችሁ መስራት ትችላላችሁ ማለት ነው። አላህ ይጨምርላችሁ ነው የምለው እንግዲህ አህሙ የራስ ፍላጎትህ ነው እና ፈኪ ደግሞ የንን ተረርተሽ ዛሬ እንግዲህ በካሜራ ፊት ገልጾልሻል። ሳገኝሽ ደስ ብሎኛል፣ ሳጣሽም በጣም ከፍቶኛል። ያገኘሁብሽን ቀን አረሳውን በጣም መውደው ቀን ነው ብሏል። የተጣላና የተለያየንም ቀን ደግሞ በጣም ከብዶ የነበር አሁን ደግሞ አብረንም ብሏል። ላለመለያየት ሞክሩ፣ አብራችሁ ቀጥሉ ማለት ነው። ሐላል በሆነ መንገድ ግን አድርጉት እንሻአላህ እና ተመልካችም የበለጥ ይወዳችኋል የበለጥ ያከብራችኋል ማለት ነው። በዚህ መልኩ ስታረጉት ማለት ነው እና ምን አይነት ሴት ብታገባ ትፈልጋለህ ልታገባ ትፈልጋለህ? ብላ ደም ጥያቄ ያቀርባለታለች። መጀመሪያ እኔ ማግባት የምፈልገው ማፈቅራትን ሰው ነው ብሏል። ማፈቅራትን ሰው ማግባት ትፈልጋለሁ እና ደግሞ እኔንም የምታከብር ቤተሰቦችን የምታከብር የሷን ቤተሰቦች የእኔንም ቤተሰቦች ዘመድ በቃ እንደዚህ ሰውን ሁሉ አጠቃላይ የምታከብር ጥሩ የሆነች ብላ። ጥሩ አገላለጽ ነው እንግዲህ ፈኪ ብቁ ሆነች ታገኘ ማለት ነው። ልክ እንደሱ ምርጫ ሰምተሻል። ሲቀጥል ደግሞ አንቺ ራስሽ ገልጸልሽለታል እዛው ላይ፣ አንተስ ምን አይነት ባል ነኝ ብለህ ታስባለ ብለሻል። እሱም እንግዲህ መሆንም የምፈልገው ወደፊትም ሁኜም መሞት የምፈልገው ብሎ ተናግሯል። አላህ በፈቀደው መልኩ አላህ በወደደው መልኩ በቃ ጥሩ አባት ሁኜ ጥሩ ባል ሁኜ ጥሩ ልጅ ሁኜ ለቤተሰቦች አገልግዬ ለሚስቴ ለልጆቼ በቃ ኑሬ ለቤተሰብ አጠቃላይ ኑሬ በቃ አላህ በፈቀደው መልኩ ሁኜ የረሱል ስለላ ሰለምን ሱና ተከትዬ ነው መሞት የምፈልገውን ብሎ አላሁሙ ማሻ አላ ላ ያድርግልን። የረሱል ስለ ላ ሰለምን ሱና እከተላለሁ ታልክ ማለት ነው። አህሙ ከፈኪጋ ያለህን ነገር አላህ በሚወደው መልኩ ሸሪያ በሚፈቅደው መልኩ አስተካከልና ሀላል በሆነ መንገድ ለመስራት ሞክሩ ነው የምልህ። እንግዲህ ይህንን ነው የምመክርህ እንደአንድ ተመልካችም ማለት ነው። እና በተረፈ ቀጥሎ ጥሩ ስራ እየሰራችሁ ነው። ሰሞኑን ብቅ ብቅ ብላችኋል። የፈኪን ቤት እያደገ ነው፣ ያንተም እያደገ ነው። ማሻ አላህ ጠንክሩ። ነገሮችን አስተካክላችሁ በአማረ ሁኔታ ብትመጡ ደግሞ የበለጠ ተወዳጅ ትሆናላችሁ ብዬ ነው ማስበው። መንገዳችሁ እንግዲህ ቅን ይሁንላችሁ ነው ምለው። ጥሩ ስራም እንደምሰሩ ተስፋ አድርጋለሁ። ውድ ቤተሰቦችን የዛሬ ቪዲዮ ይህንን ይመስል ነበር። አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም አለይኩም ረ